ሳማን በረካት ወዴ የኢማንቲፕ ተከታታዮች ዛሬ ምሳ የምንሰራው ሩዝ በኩዳር ነው ማለት ነው። እዚህ ጋ ዶሮና ቅድ አዘጋጅቻለሁ። እዚህ ጋር ይጨምራል። በዶሮቱ መረቅ ነው ሩዝ ነው የምሰራው። እዚህ ጋር ደግሞ የባህር ዛፍ ቅጠል ጊርፋ አወይዴ ሄል ወይ ያባ ማጅ የዛድገን እንቀቀላታለን ማለት ነው። በዚህ መረቅ ነው ሩዙን የምንሰራው። እስከ መጨረሻው አብራችሁን ቆዩ። ዛሬ የምንሰራው ሩዝ በኩዳር ነው። እዚ ጋር በጣጥ ይስተዘጋጅ ይቻላል። ኮሳ፣ ባድንጃን፣ ጀዘር ይሄ ሁሉንም እጠብሰዋለሁ ማለት ነው። ዘይት የዝጋ ሰምቷል። ምርጥ የሚጣፍጥ ምግብ ማለት ነው፣ ሩዝ በኩዳር። ዶሮ የዛ እየበሰለ ነው። ወጥቶ ተቸገ ወጣ ነው፣ በጣም ማረር የለበትም።

ኮሳይል ነው ነው። ባድንጃሉ መጨረሻ ነው የሚጠው። አዘጋ ያለው ሽንኩርት ነው። ለኩዳሩ መጨረሻ ሽንኩርታችን ደሀቢ ሲሆን ኩዳራችን የጠበሰው ኩዳር ይህን ቃሪያ እንዲያ አብሬ ጠብሰዋለሁ ነው ሲቆጥቶት እንዲያቃጠላችሁ ማለት ነው። የሚያቃጠል እኔ ግን ነው

ሲይታቸው ሽንኩርቴን እዚህ እያበሰልኩ ነው። ጀዘሩ በዘይት አይጠበስም። ዘይ ጀዘሩን ይህን ያቆረጥነውን ጀዘር ሽንኩርቱ ጋር ነው የሚጠበሰው። ዘይቱ ጋር የሚጠበሰው ኩዳሩ ብቻ ነው። እሳቱን ቅንስት አድርገን ሽንኩርታችንን በዲም ብናበስለዋለን። ደሃ ቢስ እስከሚሆን ማለት፣ እሳቱ ተበዛ ይልበልበዋል። ምግባችን አይጣፍጥም። እሳቷን ቅንስት አድርገን ሽንኩርቷ በስል ለከፍል በዲም አሁን ጀዘሬ እንጨምራለሁ ማለት ነው። ጻድን ጋር ነው የበሰለ ነው። እዚህ ጋር ሶስት ኩባያ ሩዝ ጥብ ያለውኛ በዶሮ የመረቅ ነው የምቀቅለው ማለት ነው። ሩዝ የምታጥቡት እንደ ሰው ብዛታችሁና ማነሳችሁ ነው። እንደ ቤተሰባችሁ ማለት ነው።

ደገራት በቀጫጭኗ ነው መቆረጥ ያለበት። ሆን ትንሳለ ይገላችበት ተዋዛ በቀጫጭኗ ነ አሁን ግዛ ማረገው ቁንዶ በርበሬና ከሙን ትንሽዬ ኩርኩም ጥሩ መልክ ይሰጠዋል። ኩርኩሙ ማለት ነው። ቁንዶ በርበሬና ከሙን ብቻ ነው የሚጠቀመው ከኩዳሩ ጋራ ማለት ነው። ማ ማይጃራ ጋር ይሁን ማይጅ ጀዘሩን በደንብ በጥብስ እናደርገዋለን። ኩርቱ ጋራ ማለት ነው። ባድንጃ ላይ እዚ ጋር እየበሰለ ነው። ትንሽ እንዳይመርብን ትንሽ በሰል ባድንጃ ላይ በጣም በረጃላችን በሰላ ልናወጣው ነው። ይሄን የጠበስነው ሁሉንም ኩዳር ስኒያ ላይ አድርገን ወረቀት እናደርግበታለን። ዘይቱን እንዲመጥልን ማለት ነው። በኋላ ሩዛችን ዘይት ብቻ ዘይት እንዳይበዛበት ማለት ነው። ሰርታችሁ ቅመሱት። ሰዎቻችሁ የሚወዱታል። እንዲያርጋችሁ ብትሰሩላቸው እዚህ ጋር ዶሬን ማሻላ። አሁን በዚህ መረጌ መረጋ ሩዝ የለቀቅል ነው ማለት ነው ሰዎች እዚያ ጋር ሩዙን እያበሰልኩ ነው። በዶሮ የመረቅ ሰፋያ ላይ አድርጋችሁ ይሄ ባህራቱ ምናምን እንደ ሩዙ ላይ እንዳይገባ በሰፋያ ተጠናፍፋላችሁ ማለት ነው። በመረጉ ብቻ ነው ሩዙን የምታበስሉት። እዚያ ጋር ካሮቴ እየበሰለ ነው። የጠበሳችሁትን ኩዳር ወረቀት ላይ አርጋችሁ እንደዚህ ታርጉታላችሁ። ለምን ዘይቱን መጥጥ ያደርገዋል? ሩዛችን ዘይት አይበዛበትም ማለት ነው። እየብቻ እየብቻ አርጋችሁ ወረቀት ላይ እዚህ ደግሞ የበሰልኩ አዶሮ አለ። ተላይ ነው ማረጋት። ግን ዶሮት በጣም በስላብኛል። ጨዋችሁን ታረጋላችሁ ጨው ማጊ በተጠቀማችሁ ሰዓት ጨው እንዳይበዛባችሁ ማጊ ጨው ስላለው ማለት ነው። በጣም ጨው ከበዛ የምግባችን ጣም ይበላሽብናል። አሁን ወዲሁ ሮዞችን ማባያ ሰላጣ አሰራር እና እዲ ይሄ እንትናችን ሮዚ እስከሚበስል ማለት ነው። ውድ ቤቶች ጀዘሬ ፌፊሮሚ አንድ ፌፊሮሚ እናደርግበታለን። ከጀዘሩ ጋራ ማለት ነው። ጥሩ ጣዕም ይሰጠዋል። ከዚህ ጋር እዚህ እየበሰለ ነው። ወዴቶች የጀዘሬ በዝም መልኩ ጥብስ ብሏል ማለት ነው። አሁን ያን የጠበስኩትን ባድጃል ና ኮሳ በጣጢስ እዚ ጋ ልጨምረው ነው ማለት ነው። ያው እንግዲህ ባንዲጅ ጅወል ባንድጅ ስራ ነው። ካሜራማን የለንም እንግዲህ የማንንቲባሳ ዲጉና ማለት ነው። ካሜራማን ትቀጥራለች። ምርጥ የሚጣፍጥ ምግብ ነው ማለት ነው። ስሩትና ጀርቡት ልክ በጠሪቀ ታጀባችሁ ላይክ አድርጉ። አስተያየታላችሁ ኮሜንት ላይ ጻፉ። ኩዳሬ በዚህ መልኩ ሳቱን ቀንሽ ያለው ኋላ ጠፋሁት ሩዝ ይበስሏል። አሁን የጠበስኩትን ኩዳር ከሩዝ ላይ ላረግ ነው ማለት ነው። ማሻአላ ቲያው ደስ የሚል ቴበሉት የሚጣፍጥ ምግብ ማለት ነው። አይቃላ አካብርታ ይሁን ሰርታችሁ ሞክሩት። የቀቀል ኳትን ዶሮ ተላይ ጨምራታለሁ ማለት የፈለገ ተሩዙ ጋር እንትን እያለ ይባላል። ዶሮ በጣም በስራብኛል። ላይክ እዚህ ጋር ሰላጣ ልሰራ ነው። ሁለት ዘባዲ ትንሽ ነገር ናደርግበታለሁ። እኛ የተፈቀፈቀ ክያር፣ ትንሽዬ ጀዘር፣ የተጨመቀ ሌሞን እጠቀማለሁ። ትንሽዬ ፊልፊል አስወጥ ትንሽዬ ሜሊስ ሰላጣዬን በዚህ መልኩ አዘጋጅቻለሁ። ክያርና ጀዘር፣ ሌሞን ሁለት ዘባዴ ትንሽ እየነበ ከል ትንሽ ጥሩ ጣዕም ይሰጣል። ነጭ ከል የረብዛችን ማበያ ይሄ ነው ማለት ነው። መስኖበትል ያደረኩት ተሰላጣኝ እና ተሩዜ ማለት ነው። መሻላ ስርታችሁ ሞክሩት። ታጅባችሁ ላይክ አድርጉ፣ ሸር አድርጉ። አስተያየታችሁን ኮሚኒቲ ላይ ጣፉ። በቀጣይ ቪዲዮ እስከምንገናኝ ይሄን ቆዩ።